ውቢት አመንሲሳ ውቢት ኢትዮጵያ የኢትዮጵያ ቱሪዝም ኮሚሽን የ13 ወር ጸጋ በሚል ርዕስ ካሳተማቸው ፖስተሮች መካከል አንዱ የወይዘሮ ውቢት አመንሲሳ ነው ወይዘሮ ውቢት አመንሲሳ ማን ናቸው ውድ የቻናላችን ቤተሰቦች እስከ ፕሮግራሙ ፍጻሜ ድረስ አብራችሁ ቆዩ ውቢት አመንሲሳ ውቢት ኢትዮጵያ የኢትዮጵያ ቱሪዝም ኮሚሽን የ13 ወር ጸጋ በሚል ርዕስ ካሳተማቸው ፖስተሮች አንዱ የሆነው የዝነኛዋ ውቢት ኢትዮጵያ ተፈጥሯዊ ውበት የሚታይበት ወይዘሮ ውቢት አመንሲሳ አጭር የህይወት ታሪክ ወይዘሮ ውቢት አመንሲሳ ከእናታቸው ከወይዘሮ አለሚቱ ኡርጂ ከአባታቸው ከአቶ አመንሲሳ አዲላ ጥቅምት አምስት ቀን በ1946 ዓ ም በለቀምቴ ከተማ ተወለዱ የህፃንነት እድገታቸውም በእናትና በአባታቸው ቤት በእንክብካቤ ካሳለፉ በኋላ እድሜያቸው ለትምህርት እንደደረሰ የመጀመሪያ ደረጃ ትምህርታቸውን በጎሬ አቡነ ሚካኤል ትምህርት ቤት የሁለተኛ ደረጃ ትምህርታቸውን በአዲስ አበባ በሚገኘው የእቴጌ መነን ትምህርት ቤት አከናውኗል ከዚያም ቀጥሎ በእንግሊዝ ሀገር በለንደን ከተማ በሚገኘው ክራውን ኮሌጅ በሴክሬታሪ ሳይንስ እንዲሁም በከፍተኛ ዲፕሎማ ደረጃ በሜንዶስ ኮሌጅ በኤርቲኬቲንግ እና ሪዘርቬሽን ሙያ ተመርቀዋል። በተጨማሪም አዲስ አበባ በሚገኘው በኢትዮጵያ ማኔጅመንት ኢንስቲትዩት በቢሮ ስራና ማኔጅመንት ወይም ኦፊስ ኦፕሬሽን ማኔጅመንት፣ ከሳይንስና ቴክኖሎጂ ኮሚሽን የብሔራዊ ኮምፒውተር ማዕከል ደግሞ የኮምፒውተር አጠቃቀም ትምህርትን በማጠናቀቅ የምስክር ወረቀቶች አይተዋል። ወይዘሮ ውቢት የአማርኛ፣ የኦሮሞኛ፣ የእንግሊዝኛ እና የፈረንሳይኛ ቋንቋ ችሎታ ነበራቸው። ወይዘሮ ውቢት በስራ ዘመናቸው በተባበሩት መንግስታት የልማት ድርጅት ወይም ዩኤን በጸሐፊነት ለሁለት ዓመት፣ በባህል ሚኒስቴር በኤክስኪዩቲቭ ጸሐፊነት ለሶስት ዓመታት፣ በኢትዮጵያ ቱሪዝምና ሆቴል ኮሚሽን መስሪያ ቤት በልዩ ጸሐፊነት የኮሚሽነሩ ረዳ በመሆን ለ12 ዓመታት፣ በአልመሽ የግል ኩባንያ በረዳት አስተዳዳሪነት ለሶስት ዓመት ተኩል በመጨረሻም በኤልፎራ አግሮ ኢንዱስትሪ የግል ኩባንያ በሞት እስከተለዩበት ቀን ድረስ ለሶስት ዓመት ተኩል በአስተዳደር መምሪያ ክፍል የሰራተኛ አስተዳዳሪ ረዳት ስራ አስኪያጅ በመሆን አገልግሏል። ወይዘሮ ውቢት ከመደበኛ ስራቸው በተጨማሪ መስሪያ ቤታቸውን ወክለው የተለያዩ ስራዎች ሰርተዋል፣ ተሳትፈዋል። በሰሩባቸው የስራ ቦታዎች ሁሉ ስራቸውን የሚያውቁና የሚያከብሩ ከባልደረቦቻቸው ጋር ተግባቢ በጋራ መስራትና ኃላፊነታቸውን ጠንቅቀው በማወቅ የተደነቁ አስተዋይ ሰራተኛ ነበሩ። ወይዘሮ ውቢት በተለይም የኢትዮጵያን የቱሪዝም እድገት በሚመለከት ከቋሚ ስራቸው በተጨማሪ ከፍተኛ አስተዋጽኦ በማድረጋቸው ለዘመናት የማይረሳ ቅርስ ጥለው አልፈዋል። በዚህ ረገድ በነበራቸው የተፈጥሮ ድንቅ ውበት ተመርጠው ውቢት ኢትዮጵያ በመባል በሚታወቀው ፖስተር ላይ ምስላቸው እንዲቀረጽ በማድረግ የኢትዮጵያ ውበት ለዓለም ቱሪስት እንዲቀርብ ያደረጉና ከፖስተሩ ሽያጭ የሚገኘውን ገንዘብ ለኢትዮጵያ እርዳታ ማስተባበሪያ እንዲውል ያደረጉ አገር ወዳድ ነበሩ። ወይዘሮ ውቢት ከህግ ባለቤታቸው ከካፒቴን ብሩ ይርዳው ሁለት ወንድና ሁለት ሴት ልጆችን ያፈሩት ሲሆን ባደረባቸውም በአሜሪካ ሕክምና ሲረዱ ቆይተው በተወለዱ በ48 ዓመታቸው መስከረም 20 ቀን 1994 ዓ ም ከዚያ ዓለም በሞት ተለይተዋል። ውድ የቻናላችን ቤተሰቦች የወይዘሮ ውቢት አመንሲሳ አጭር የሕይወት ታሪክ ይህን ይመስል ነበረ።